አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱሊላህ። ሰላም አንተስ እንዴት ናችሁ? ደህና ናቸው። እንዲሁም ክርስቲያኑ ገኖቼ ሰብ ሰላም ብያለሁ። ዛሬ እንግዲህ የማሳያችሁ ሀገራችንን ሀሮንና ሀራን ነው ማለት ነው። እናነቻን ወለድስ ከሆናችሁ ሰብስክራይብ ላይክ አድርጉ። እንዲሁም ደግሞ ነበር ቤተሰቦቼ፣ ሸር ላይክ እያረጋችሁ አበረታቱ ያው እንግዲህ አገራችን ሀሮ ይችን ትመስላለች። ማሻላ ማሻላ ብያለሁኝ። በጣም እንግዲህ እያደገ ነው አገራችን ደስ ትላለች፣ ሀሮ ማለት ነው። ሀቀርሞም ያምራል፣ እንኳን የተጨምሮበት ማለት ነው። እንግዲህ ሀገራችን ሀቀርሞም ሀሮ ስትባል በጣም ደስ የምትል ነበረች። አሁን ደግሞ መሀባውን እንደምታው ፋሳሳሳ ሰርጎባታል ማለት ነው። እና ይችን ትመስላለች እንግዲህ አገራችን። ማሻላህ ማሻላ ማሻላ ብያለሁኝ እንደምታዩት በጣም እያደገኝ ነው ማለት ነው። እና ይችን ትመስላለኝ ትንሽቱ ሶርት ትባላለች እንግዲህ ማለት ነው። ሀሮ እንግዲህ ትንሽቱ ሶድ ትባላለች። እና ይሄን ይመስላል ሀገራችን በጣም ደስ ይላል ማለት ነው። ያው እንግዲህ ከተማው እያደገ ነው በዚህ ሁኔታ ማለት ነው። እና ደስ ይላል። እንግዲህ እንዲህ አድርግ ያሳያችኋለሁ። ማለት ነው ማሻአላ ማሻአላ ብያለሁኝ። እስቲ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው አበረታቱኝ ይላችኋለሁኝ። በጣም የሚያምር ነው፣ ደስ ይላል። ሀገራችንን እያደገ ነው በይህ ሁኔታ እንደምታዩት ማሻአላ ማሻአላ ማሻአላ ብያለሁ። ይሄን ይመስላል። እንግዲህ በጣም ደስ የሚል ነው። ሀገራችን ሀሮ ይባላል እንግዲህ። ትንሽቱ ሱር ትባላለች እንግዲህ ማለት ነው። ትንሽቱ ሱድ ሀሮ ሲባል እንግዲህ ደስ ይላል ማለት ነው እንግዲህ እንኳን የተወለድንበት ያልተወለዱበት እንኳን ሀሮ ሲሉ በጣም ደስ ይላቸዋል እሱ እንኳን እኛ ማለት ነው እና ሀሮ ደስ የምትናት መሻላ መሻላ በየደኝ እንት መስላለኝ እንግዲህ ሀገራችን እንኳን እንደዚህ ታብረቅርቃ በቆርቆሮ በሳር ቤቷን በጣም ታምራለች ሀሮ ሳር ቤት እንኳ ሆና ማለት ነው በጣም ደስ የምትል አገር ናት። ማሻአላ ብዬልኝ፣ ሀሮ ሲሉ በጣም ደስ ይለኛል። ማሻአላ ሐራ ውላጋ፣ አሚን በይ። እጅሽን ዘርግ ይተቀበይ። ከፎቅ ላይ ፎቅ ይሰራብሽ፣ ብዙ ፋብሪካ ይኑርሽ፣ መሰረተ ልማት ሞልቶ እንደውሃ ይፍሰስብሽ። ለኖርንብሽ የዜግነት የምትከፍልኝ ያድርግሽ። በፈጣን እድገት እደጊ፣ በእድገት ላይ ከፍበይ። በሳምንት ሁለት ጊዜ በልጆችሽ በር ላይ ለህዝቦችሽ ያድርግሽ ማርናው ተታከፋፋይ አፈረሽ ፍሬ አፍርቶ በየቤቱ ሁሉ ሞልቶ፣ በስምሽ እንጠራ ዝናሽ እስከ ጫፍ ጎልቶ። የሐራ ሕዝብ እኮ ቸር ነው የፍቅር መናኸሪያ፣ ለሰው ልጅ ሁሉ ተስማሚ ደጋጎቹ መኖሪያ። ፈገግታቸው ዋስ ሆኖ እስረኛ የሚያስፈታ፣ መልሳቸው ሁሉ ቀኝ ነው በመሃባ የሚያስረታ። ለዚህ እድገት በአንድነት በፍቅር ከተሳሰርን፣ ለለውጥ ዝግጁነት ተግባርን ካራመድን፣ ከመሆን ማን ያግደና ማን ነው የሚደርስብን?